ፆታዊ ጥቃትና ጎጅ ልማዳዊ ድርጊቶችን ለመከላከል ሠላምን ማረጋገጥ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ያሳሰቡ። ፆታዊ ጥቃት ለደረሰባቸው ወገኖች ማህበራዊና ስነ ልቦናዊ ድጋፍ አሰጣት ዙሪያ ለሃይማኖት መሪዎችና ለማህበረሰቡ ተወካዮች በኮምቦልቻ ከተማ ስልጠና ተሰጥቷል። ሰይድ አብዱ ተጨማሪ አለው። ጎጂ ልማዳዊ ድርጊቶችና ጾታዊ ጥቃቶች እየተበራከቱ መጥተዋል። ችግሩን ለመቅረፍ የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በምስራቅ አማራ ለሚገኙ የሃይማኖት መሪዎችና ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በኮምቦልቻ ከተማ ሰጥቷል። በውይይቱ የተሳተፉ የሃይማኖት መሪዎች ጾታዊ ጥቃትና ጎጂ ልማዳዊ ድርጊቶች ከሃይማኖት አስተማሪዎች ውጭ የሆኑ ተግባራት ናቸው፣ ድርጊቶችን ለመከላከል እንሰራለን ብለዋል። በዲናችን ዝሙትን አትስሩ ሳይሆን አላህ ያለው አትቅረቡ ነው። እሱ ጸያፍ ነው፣ መንገድነቱም የከፋ ነው ይላል። እንደ እምነት አባት መስራት ያለብን ነገር በተቋማችን እስከ ቀበሌ ድረስ መውረድ መቻል አለብን። ጎጅ ልማዳዊ ድርጊት እንደ ቤተ ክርስቲያን አስተምህሮ የተወገዘ የተከለከለ ነው። እንግዲህ እንደ አካባቢያችን ይህን ለመቀነስ ቤተ ክርስቲያኗ ከመንግስት ጎን በመቆምና የራሱ በጀት ቀርጻ ማለት ነው የራሱ በጀት ቀርጾ አጽዋማትን ምክንያት በማድረግ ባሉን በዘጠኝ ወረዳዎች ሁሉ መምህራንን በማሳማራት ያለ ዕድሜ ጋብቻን እንደዚህ የሴቶች ልጆች ጾታዊ ጥቃትን በተመለከተ የሴቶችን እኩልነት፣ ወጣትነትና ያለው ሁኔታ አሁን በዘመኑ የወጣቱን ጉዳይ በሚገባ ርዕስ ተፈጥሮ ማለት ነው። በጀት ተቀርጾለት ለሁለት ቀናት ለሶስት ቀናት እየተሰጠ ነው። እስካሁንም እንደ ባለድርሻ አካል የሃይማኖት ተቋማት በየቤተ እምነታችን ስነ ምግባር እንዲሰርጽ ጥቃት እንዲቆም የእግዚአብሔርን ቃል በሙላት ማስተማር ሰው በስነ ምግባር የታነጸ እንዲሆን የሁሉም የእምነት ተቋማት ኃላፊነታችንን እንወጣለን ማለት ነው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ፣ ከዚህ በፊት በተሰሩ ስራዎች ፆታዊ ጥቃትና ጎጂ ልማዳዊ ድርጊቶች እየቀነሱ የመጡ ቢሆንም በሰሜኑ ጦርነትና በክልሉ በተፈጠረው ግጭት ምክንያት እየጨመረ መጥቷል። ከዚህ በፊት ለተመዘገቡ ስኬቶች የሃይማኖት መሪዎች ሚና ከፍተኛ መሆኑን አውስተው በቀጣይም ትኩረት ሰጥተው እንዲሰሩ ጠይቀዋል። ሁሉም ሃይማኖቶች ለተከታዮቻቸው ይሄን በሚመለከት በደንብ እንዲያስተምሩ፣ ጉዳዩ በጣም አሳሳቢ እንደሆነ አውቀው ሁላቸውም ከመንግስት ጎን ሆነው እንዲሰሩና ይሄን በመስራታቸውም ከዚህ በፊት በነበረን ተሞክሮ ትልቅ ለውጥ ስለተገኘባቸው አሁንም ያንንም ጉዳይ አስቀጥለው እንዲሄዱ ግንዛቤውን ፈጥሮ ወደ ስራ ለማስገባት ነው። በክልሉ የተፈጠረው ግጭት ለጾታዊ ጥቃትና ለጎጂ ልማዳዊ ድርጊቶች ከፍተኛ አስተዋጽኦ እያደረገ በመሆኑ የሃይማኖት መሪዎች ሰላምን ለማስፈን እንዲሰሩ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ጠይቀዋል። ከግጭቱ ጋር ተያይዞ ከጦርነቱ ጋር ተያይዞ የሚመጡ ነገሮች ስለሆኑ ለሰላማችን ሁላችንም ለሰላም እንስበክ፣ ለሰላም እንኖር ስለ ሰላም መስበክ ስለ ሰላም መነጋገር ነው። እንበላቸው፣ እንገስጽ፣ እህት ወንድሞቻችን ናቸው። ስለዚህ በዚህ መልኩ ለሰላማችን በምንችለው ልክ እናስተምር፣ እንዘክር።